ሰላም ጤና ስጥ ውድነት ክብራችሁ የቻናል ግስቦሽ እንዳወራኝ ዛሬም ተመልሻለሁ። ባለፈው ቪዲዮ ስለ ኢንቴል ኮራይ ስሪ ፕሮሰሰር ምን እንደሚመስል እንግዲህ አስረድቻችሁ ነበረ። ከዛ በቀጠለ ደግሞ በሁለተኛ ጀነሬሽን ላይ የምናገኘው በሚድ ሬንጅ ደረጃ የሚገኝ እንዲሁም ደግሞ በአብዛኞች በብዙዎች ዘንድ ተጠቃሚነት ያለው ፕሮሰሰር ይህም እንግዲህ የኢንቴል ኮራይ ፋይቭ ነው። ይህ ፕሮሰሰር በጣም ረካሽ ሃይ ፐርፎርማንስ ያለው ፕሮሰሰር ነው። ከዋጋው አንጻር በጣም ጥሩ ፐርፎርማንስ ያለው ፐርፎርማንስ ያለው ፕሮሰሰር ነው። ይህንን ፕሮሰሰር እንግዲህ ለፈለጋችሁት ለጌሚንግ ለጌሚንግ መጠቀም ትችላላችሁ። ለኮዲንግ መጠቀም ትችላላችሁ። ለቪዲዮ ኤዲቲንግ፣ ለፎቶ ኤዲቲንግ መጠቀም የምትችሉት ፕሮሰሰር ነው። በጣም አሪፍ ፕሮሰሰር ነው። ነገር ግን ፕሮሰሰሮችን ከመግዛታችሁ በፊት አንድ ነገር ማወቅ ይኖርባቸዋል። እሱም ጀኔሬሽን ነው። የትኛውን ፕሮሰሰር ስትገዙ ጀኔሬሽኑን ማወቅ ይኖርባቸዋል። ምክንያቱም ጀኔሬሽን ማተር ስለሚያደርግ ማለት ነው ለምሳሌ አስረኛ ጀነሬሽን ኮራይ 5 እና አስራ ሶስተኛ ጀነሬሽን ኮራይ ስሪ ብትጠቀሙ ኮራይ ስሪ ይበልጣል። ምክንያቱም ጀነሬሽኑ የበለጠ ስለሆነ ስለዚህ ፕሮሰሰሮችን ከመግዛታችሁ በፊት ወይም ደግሞ ላፕቶፕም ሆነ ኮምፒውተሮችን ስትገዙ ፕሮሰሰሩን ስታዩ አብራችሁ እንግዲህ ጀኔሬሽኑን ማየት ይኖርባቸዋል ማለት ነው። ከፍተኛ ጀኔሬሽን ያለው ፕሮሰሰር ብትገዙ በጣም አሪፍ ነው። ነገር ግን ኮራይ ስሪ ሆኖ እንግዲህ ቅድም እንደነገርኳቸው አስራ አራተኛ ጀኔሬሽን እና ኮራይ ፋይፍ ሆኖ አስረኛ ጀኔሬሽን ቢሆን ኮራይ ስሪው ይበልጣል ማለት ነው። እሱ ይህን እንደተሸወዱ እንግዲህ ፕሮሰሰሩ ከፍተኛ ኮራይ ፋይፍ ከሆነ ጀኔሬሽኑም ጥሩ ሊሆን ይገባል ማለት ነው። የወረደ ጀኔሬሽን ከምትገዙ ኮራይ ስሪ አድርጋቸው። ጀነሬሽኑ ከፍ ያለ ፕሮሰሰር ብትገዙ በጣም አሪፍ ነው። ሌላኛው ደግሞ ከጀነሬሽኑ በኋላ ፕሮሰሰር ስትገዙ አይ ፋይቭ ካለ በኋላ ከሆኑ ቁጥሮች በኋላ የሆነ አራት ቁጥሮች አሉ። የመጀመሪያ ቁጥር ጀኔሬሽን ነው። አራትን አምስት ቁጥር ካልተሳሳት። ከነዛ በኋላ መጨረሻ ላይ ፊደሎች አሉ። አብዛኛው ፕሮሰሰር የሚታወቀው በዩ ፊደል። ዩ ፊደል እንግዲህ ለቢሮ ስራዎች ለተማሪዎች እና እንዲሁም ስላይትሊ ወርክ ለማይክሮሶፍት ኦፊስ እንዲሁም ሽት ለተባሉ ለእነዚህ አይነት ሶፍትዌሮችን ለመጠቀም የሚያገለግል ነው። በጣም ፓወር አይፈጅባቸውም። በጣም ጥሩ ባትሪ አለው ደግሞም የመሞቅ ቻንሱ በጣም ዝቅተኛ ነው ማለት ነው። ዩ ፊደል ካለው ማለት ነው። ዋጋው ርካሽ ነው። ሌላኛው ደግሞ አሁን ላይ እየመጣ ያለው የኤች ፊደል አለ። ኤች ፊደልን አሁን ላይ የምታገኙት ጌሚንግ ላፕቶፖች ላይ ታገኙታላችሁ። የኤች ፊደል ካለው ይሄ ፕሮሰሰር እንግዲህ ለጌሚንግ ነው በተለይ እንግዲህ እንደ አሮጂ የተባሉ ኤሰስ ላፕቶፖች ላይ ታገኙታላቸው። እንዲሁም ደግሞ ሌኖቮ ሌጅን የተባሉ በጣም አሪፍ የተባሉ ጌሚንግ ላፕቶፖች አሉ። እነዛ ላይ የምታገኙት ነው። ይህ ኬ ኤች ፊደል ካለው ማለት ነው ጌሚንግ ላፕቶፕ ነው ማለት ነው። ተጨማሪ ሌላ ደግሞ ኬ የምትል ፊደላለች። ይህን ብዙ ጊዜ የምታገኙት ዴስክቶፕ ፕሮሰሰሮች ላይ ነው። ለዴስክቶፕ ከሆነ የምትገዙት እንግዲህ ኬ ፊደል መጨረሻ ላይ ሳፊክስ ኬ ፊደል ያለው ብትገዙ አሪፍ ነው ምክንያቱም ኬ ፊደል ማለት እንግዲህ ኦቨርክሎክ አሉ። ኦቨርክሎክ ማለት ደግሞ በጣም ሀይ ኤፍፒስ ጌም ጌም የምትጠቀም ከሆነ ኤፍፒስ ምን እንደሆነ ታቃላችሁ፣ ልክ እንደዛ ማለት ነው። እንግዲህ በጣም ኬ ፊደል ካለው ሃይ ፐርፎርማንስ አለው ማለት ነው። ነገር ግን በጣም ከፍተኛ ፓወር ይፈጃል፣ እንዲሁም የመሞቅ ቻንስ ሊኖረው ስለሚችል ጥሩ ኮሊንግ ሲስተም መጠቀም ማቀዝቀዣ ሲስተም መጠቀም ይኖርባቸዋል። ፋን ኖርማል ኮሊንግ ብቻ ከሚሆን ሊኪውድ ኮሊንግ ብትጠቀሙ ደግሞ በጣም አሪፍ እና በጣም ጥሩ አድርጎ በጣም ቀዝቃዛ አድርጎ ይይዝላቸዋል፣ ፕሮሰሰራቸውን ማለት ነው። እንግዲህ ለዛሬ የነበረኝ ቪዲዮ ይህን ይመስል ነበረ። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻቸው ላይክ ማድረግ እንዳትረሱ። በቀጣይ አዲስ ቪዲዮ እስክንገናኝ ቻናውን ሰብስክራይብ ያደርጋችሁ ጠብቁኝ። ይመቻችሁ።